አንድ ሰው በራሱ መሬት ላይ መቀበር ሸሪዓ የከለከለበት ምንም አይነት መንገድ የለም። የቱን የተሻለው እሱም እናወራ ናአል መቀበሩስ ጥሩ ነው። የእሳቸውን አይደለም አሁን ምለ ማንኛውም ሰው ቀብሩ ቦታው ላይ መቀበሩ ጥሩ ነው። ምክንያቱም የሁሉም ዱዓ ይደርሰዋል። ነገር ግን አንድ ሰው በራሱ መሬት ላይ ለቀብር ወቅፍ ካደረገ ይሄ እኮ መንገዱን ጀምሮታል። አንድ ጥያቄ ደግሞ አየሁና ደነገጥኩኝ። እሺ፣ ለመሬቱ ለቀብር ወቅፍ ከተደረገ አምስት ዓመት ነውና እስከ ዛሬ ሰው ለምን አልተቀበረበት? በጣም ያጀበኝ። ወቅፍ ያደረጉበትን መንገድኛ አይተናል። ወቅፍ እኮ ከገባ ሰፊ ነው ምላችሁ። ለዛ ነው አንድ ሰው በዚህ መሬት ላይ እንዲህ አይነትን መስፈርት ያሟላ ሰውን እንጂ እንዳቀብረ ወቅፍ ያረጉት ለዚህ አይነት ሰው ነው ከተባለ ማንም ተራሱ ሳ ለዑለማ ብቻ የሚወጣፍ መሬት አለ ለቀብራቸው። ይሄ ቀብሬ ላይ ዑለማ ብቻ አንዳንዴ ለሙፍቲዎች ብቻ ሊባል ይችላል። አንዳንዴ ሙሐዲስ እንጂ ቀብሬ ላይ እንዳይቀበሩ በቅፍ ጀብቻ አለው። ከሙሐዲስ ውጭ የሞተ ተራ ሰው ሁሉ ወጥ አይቀበርም፣ ወቅፉ ይከበራል። የወቅፍ ህግ ስላለ ፉቅሀዎቹ ኪታቦቻቸው ላይ የሚጠቅሱት ነገር ነው። ባይሆን ምንድን ነው መሰላችሁ፣ አንዳንዴ አለመቅራራት በሽታ ነው። አለማወቁን፣ አለማወቁን በሽታ ነው። ይሄ ወርከብ የሆነ ጀህልና ነው። ጭራሽ ሚንበር ላይ ብዙ ነገር እየተወራ ታምተናል። ግን ምን አለ አላህ ይሄንን ጊዜ አድርሶ ባላተሩ ማን እስከ ማለት ደርሰናል። ምክንያቱም ማንም ተራ የሆነ ሰው ዕልሙን በወር እንኳን አራት አምስት ኪታብ ያላገላበጠ ሰው አጅላ ዑለማን በዚህ ደረጃ ማውረድ ቢያንስ ኪታብ እንኳን ዞሮ ያያለ ይሄ ማለት አንድ ሀገር ነገራቸው አሁን ሰው የሚመስለው አንድ ነገር ነው ጉዳዩ ከሐጂ ጋር ከአባባ በጋ ብቻ እየተገናኘ ይመስለዋል ፈጽሞ እንዲህ አይደለም ነገሩ ልንገራችሁ መስመሩ ሌላ ነው ሐቅ ከተናገረ መቼም ዝምድና የማይበላሽም ይባላል ምንድነው ሐቁ ይህንን የፈቀዱ የአራቱ መዝሐል አኢማዎች በአጠቃላይ የሽርክን በር አላወቁም ባቸው

ብቻ ማንሳት ካልሆነ በስተቀር ህዝብ እንዲገጭ። ምክንያቱም አሁን ሁለት ነው የሚሆነው። እኩሉ ምንድን ነው? ቀልቆ ተከፍቶ በቃ ቆልፎ ይግቡ። ሌላ ጦርነት ሊነሳ ያጣው ደግሞ ሱማውን ማፋጨት ነው። ይሄን ከማድረግ ወደ ኪታብ ተመልሶ ዑለሞች ምን ብለዋል እስቲ። ምክንያቱም እና ዲናችንን የምንወስደው ከዑለማ ነው እንጂ ከፌስቡክና ከአየር ላይና ከጎግል አይደለም። ዑለሞች በኪታቦቻቸው ምን አስፍረዋል ሚባል ይሄ ሁሉ ጥያቄና ውዥም ብላ አይነሳም ነበረ የተበረኩን ጉዳይ መዳጠስ መብቱ ነው። ስለ ተወሱሉ መናገር መብቱ ነው። ኪታቦች አሉ በኪታብ መመለስ ነው። ግን የኔን ግድ የኔን አቋም እንጂ ካሊያስ ከማለት በጣም ከባድ ነው። ሰው በሀያትም እያለ አይድንም፣ ከሞትም በኋላ ሰው አይድንም። እንዲ አጃይ ከሆነ ዘንድሮ ሰው በሀያትም እያለ ያዳና ከሞትም በኋላ ያው መቼም ስሙን ታቃላችሁ። እንዲያላችሁ ሲፈልግ ሞሊ ደጋሽ ነው፣ ሲፈልግ አህባሽ ነው፣ ሲፈልግ ምንድነው፣ ሲፈልግ ምን ትስቴ ነው፣ ሲፈልግ ካፊሮ እያሉ ከሞትም በኋላ ሰው አያርፍም። ኪታብ ምን አይነት ዘመን ላይ ያለ ነው? እኔ እንደ አገር የማስተላልፈው ዛሬ ነው እማውን የሚጠቅመውን ዕልም ብለን ነው የምንሄደው። ግን ይበቃል። ከዚህ በኋላ ሓቅን ሓቅ ነው ባቁን ነው ካልተባለ በስተቀር አደጋዊ እየከፋ መጥቷል። በየመሳጅድ ያለው አእማ በየመስጅድ ያለ ዑለማ ኪታቡ እጁ ካለ አላህ እንዳይጠይቀው ዛሬ ከሓጂ ሀላፊነት መወጣት አለበት። እያ ሀቂቃ ነው ነግራቸው እያንዳንዱ ዓሊም የሙፍቲ ሓጂ ዑመር ሀላፍና አለበት ዛሬ። ስማቸውን የማጥራት ለብታቸው ብሎ አይደለም፣ ትውልድ እንዳይበላሽ ዕልሙ እንዳይበላሽ። ማንም ሚንበርላኩ ስለለፈለፈ ዓሊም አይደለም። ማንም የትም ቦታ ላይ እንደፈለፈ ስለተንደላቀጠ ዓሊም አይደለም። ዕልም ሥርዓት አለው፣ አባት አለው፣ መመለሽ ሰንሰለት አለው። ከተሳሳትን በዕልም የመጥቶ መታረም ይቻላል፣ ችግር የለው። ግን በዕልምና በዕልም ነው የሚታረመው። አኢማው ያሉትን መሬት ላይ ማውረድ ነው። ወኢላ እዛ መንደር ላይ የምሰማው ምሽት ክብር እንዳይከፈል እኛ